ከመቱ ዓብዱል ሙጠሊብ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አያት የዘምዘም ውሃ ጉድጓድ በመቆፈር ጉዳይ ላይ የተካሄደው ችሎታ አለ። ዘምዘም ታሪክ ነበራት። ምናልባት አንድ ቀን በቦታው ላይ እንተርከዋለን። ተዳፍና ፈርሳና አፈር ተደርምሶባት ስለ ነበር ታሪኩ አይታወቅም ነበር። ቁራይሾች ስለ ዘምዘም ጉድጓድ፣ ሐጀር ስለ ስለ እስማኤል ጉድጓድ ይሰማሉ። ነገር ግን ተዳፍና አፈር ተሞልታ ስለነበር አያውቋትም፣ ቦታውንም አያውቁም፣ ታሪኳንም አያውቁም። የታሪክ ጻፍት ኢብኑ ኢስሐቅና ሌሎችም እንደሚተረኩት ዓብዱል ሙጣሊብ አንድ ቀን በሂጅር ውስጥ ተኝቶ ነበር። በህልሙም የሆነ ነገር መጥቶ ጠይባን ቆፍር አለው። ዓብዱል ሙጠሊብም ጠይባ ምንድን ነው ሲል ጠየቀ በህልሙ የመጣውም ጥሎት ሄደ በቀጣዩ ቀን ዓብዱል ሙጠሊብ ሲተኛ ያው ነገር በህልሙ መጥቶ በረህን ቆፍር አለው ዓብዱል ሙጠሊብም በረህ ምንድን ነው ሲል ጠየቀ በህልሙ የመጣውም ጥሎት ሄደ በሦስተኛው ቀን ያው ነገር በህልሙ መጥቶ መድኑናን ቆፍር አለው ዓብዱል ሙጠሊብም መድኑና ምንድን ነው ይሄ ምንድን ነው በረህ ጠይባ መድኑና ይሄ ምንድን ነው አለ። ምንም አላወቅም በህልሙ የመጣው ነገርም አላብራራለትም። በአራተኛው ቀን በህልሙ መጥቶ ዘምዘምን ቁፍር አለው። አብዱልሙጠሊብም ዘምዘም ምንድን ነው ሲል ጠየቀ። በህልሙ የመጣውም አትደርቅም፣ አትቆምም፣ በታላቅ ቁጥር የሚመጡትን ሐጃጆች ታጥጣለች። ስፍራውም በፋንዲያና በደም መካከል ነጭ እግር ያለው ቁራ በሚቆፍርበት ቦታ በጉንዳኖች መንደር አተገብ ነው አለው። ዓብዱል ሙጠሊብም በአነጋ ጊዜና ይህም ህልም ከኋላው ታሪክ እንዳለው አወቀ። ከመካም ሸለቆች በአንዱ ላይ ሳለ የጉንዳን መንደር አየ። በዚያም አተገብ ነጭ እግር ያለው ቁራ ሲቆፍር ተመለከተ። አንድ ሰውም ግመሉ ታፍቶበት ሐረም ውስጥ ገብቶ ወደዚያ ቦታ ሲደርስ የግመሉ ባለቤት ግመሉን አረደው ፋንዲያውና ደሙም በዚያ ቦታ ላይ ፈሰሰ በዚህ ጊዜ ዓብዱልሙጠሊብ ሕልሙ እውነት እንደሆነና የዘምዘም ቦታ እንደተመላከተለት ተመላከተለት አወቀ መቆፈሪያውን ይዞ ከልጁ ከሓሪስ ኢብኑ ዓብዱልሙጠሊብ ጋር ወጣ በዚያን ጊዜ ከእርሱ ሌላ ልጅ አልነበረውም መቆፈሩም ጀመረ ቁረይሾች ዓብዱልሙጠሊብ በዚያ ቦታ ሲቆፍር ያዩታል። ግን አላስገረማቸውም። ምክንያቱም ዘምዘምን ፍለጋ እየቆፈረ እንደሆነ አውቀዋል። ነገር ግን የዘምዘም ቦታን የሚያውቅ ማንም የለም ብለው ስለሚያስቡ ነው። ዓብዱልሙጠሊብና ልጁ ሐሪስ መቆፈራቸውን ቀጠሉ። ጥቂት ከቆፈሩ በኋላ የጉድጓዱ ግንብ ታያቸው። ይህ ግንብ የጥንቱ የጉድጓድ ግንባታ ነበር። ይህም ጉድጓዱ እንዳይፈርስና አፈር እንዳይሞላው የሚገነባው ግድግዳ ነው። የጉድጓዱ ግንብ ሲገለጥለት አላሁ አክበር አለ። ቁራይሾች ተክቢራውን ሲሰሙ የፈለገውን እንዳገኘ አወቁና ወደ እርሱ መጥተው እንዲህ አሉት፦ ዓብዱልሙጠሊብ ሆይ ይህ የአባታችን የኢስማኤል ጉድጓድ ነው፣ እኛም በዚህ ላይ መብት አለን። በአባታችን ጉድጓድ ላይ ብቻህን ተቆጣጣሪ እንድትሆን አንታወህም። እርሱም ይህ ከእናንተ ውጭ ለእኔ ብቻ የተሰጠ ጉዳይ ነው። ለእኔ ነው በሕልም የመጥተው አላቸው። እነርሱም በጉድጓዱ ጉዳይ ላይ እስካልተሟገነህ ድረስ አንተውህም፣ ፍትሕ ስጠን አሉት። እርሱም በእኔና በናንተ መካከል የፈለጋችሁትን ሰው አስቀምጡ፣ ከእርሱ ጋር እሟገታለሁ አላቸው። እነርሱም የበኒ ሳዕድ ሁዘይም ጠንቃኝ ትሁን አሉት። እርሱም እሺ አለ። አብዱል ሙጣሊብም ወጣ። በመወጣ ይቺ ጠንቃኝ የምትገኘው በሻም ዳርቻ ነበር። እነርሱ ደግሞ ሂጃዝ ውስጥ ነበሩ። በመካከላቸውም በረሃዎችና እና ምድረ በዳዎች ነበሩ። አብዱል ሙጣሊብ ከአባቱ ልጆች ከፊሎቹ ጋር ወጣ። ከእያንዳንዱ የኩባይሽ ጎሳም አንድ አንድ ሰው ወጣ። በመንገድ ላይ አንድ ወይም ሦስት ቀን ከቆዩ በኋላ በአብዱልሙጠሊብና በጓደኞቹ ዘንድ የነበረው ውሃ አለቀ፣ ጠሙ ጥማቱን በጣም በርታባቸውና ለጥፋት ተቃረቡ። ከቁራይሽ የነበሩትን ጓደኞቻቸውን ውሃ እንፈልጋለን ብለው ለመኑ። እነርሱ ግን ውሃ ሊሰጧችሁም ቢያሉና እኛም ለራሳችን እናንተ ላይ የደረሰው እንዳይደርስብን እንፈራለን። እናንተን ብናጠጣችሁ ሁላችንም እንሞታለን አሉ። በእነርሱ ተስፋ በቆረጡ ጊዜ አብዱልሙጠሊብ ከእርሱ ጋር ለነበሩት ምን ታስባላችሁ አላቸው። እነርሱም አንተ የምታስበውን እንቀጠላለን አሉት። አብዱል ሙጠሊብም እኔ የማስበው እያንዳንዳችን ባለን ጉልበት የራሳችን ጉድጓድን ቆፍርና፣ ከእኛም አንዱ በሞተ ቁጥር ወንድሞቹ ወደ ጉድጓዱ ገፍተው ይቀብሩት፣ መጨረሻ ላይ አንድ ሰው እስኪቀር ድረስ የአንድ ሰው መጥፋት ከሁሉም ሰው መጥፋት ይሻላልና አላቸው። እነርሱም ያሰብከው ጥሩ ሐሳብ ነው አሉት። እያንዳንዱ ሰው ጉድጓዱን ቆፍርና በውሃ ጥም ሞቱን እየተጠበቀ ከቀብሩ ጎኑ ተኛ።

እሱም አላሁ አክበር አሉ። ጓደኞቹም አብረው ተክቢራ አደረጉ። ዓብዱል ሙጠሊብም ወረደና ጠጣ። እነርሱም ጠጡ፣ የውሃ ማጠራቀሚያቸውንም ሞሉ። ቁራይሾቹንም ጠርተው ስንቃቸውን እንዲሞሉ አዘዛቸው። ቁራይሾቹም ለዓብዱል ሙጠሊብ፣ ዓብዱል ሙጠሊብ ሆይ በአላህ እንማለህን በዘምዘም ጉዳይ አንምዋገህም

ይህ የሚያሳያችሁ እርሳቸው ሰለላሁ አለይሂ ወሰለም ፍርዱን ለጌታቸው ብቻ እንደሚያቀርብ ነው። ከእርሳቸው ጋር የነበሩትን ወደ ጠንቃኞችና ወደ ግዢዎች የሚፈርዱትንም ነቢዩ ሰለላሁ አለይሂ ወሰለም ፍርዱን ከሌላ አካል ውጭ ለጌታቸው ብቻ እንደሚያቀርብ ማስተማር ገነግሯቸው ነበር። እርሱም ከፈራጆች ሁሉ የበለጠር ፈራጅ ነው፣ ሱብሓነሁ ወተዓላ።